አረብ ሀገር ተዘጋ። ሁሉም አረብ ሀገር ተዘግተዋል። የት የት ሀገር ነው የሚቻለው ምትሉኝ እህቶቼ፣ ሙሉ ቪዲዮን ይዤላችሁ መጥቻለሁ። ሼር፣ ላይክ፣ ሰብስክራይብ አድርጉኝ። በአንዳንድ ደላውላዎች እንዳትሸወዱ። ባህሬን እንልካለን፣ ዱባይ እንልካለን፣ ጆርዳን እንልካለን እያሉ የሴወሲ የተለያየ ነገር ካስከፈሏችሁ በኋላ ስልካችሁን እየዘጉባችሁ ስለሆነ አሁንም ቢሆን ተጠንቀቁ፣ ተረጋጉ። የሚሆነውን ነገር እኔ ሼር አደርግላችኋለሁ። እህት ወንድም፣ ጓደኛ፣ ዘመድ አዝማድ ካላችሁ ሼር አድርጎ አሁን አረብ ሀገር ላይ ሪፖርት ላይ እየመለሱ ነው። አዳዲስ ህግም ተሻሽሎ የሚመጣ ካለ እኔ ነግራችኋለሁ። እኔ በዚህ ስራ ላይ ከመስከረም ጀምሬ እስካሁን ባለው ሰዓት ሰርችበታለሁ። ነገር ግን ባህሬን ከተዘጋ አስራ አምስት ቀን አልፎታል። ዱባይ ልምድ ያለው ብቻ ነው የሚሄደው በምግብ እና በጽዳት ልምድ ያለው ብቻ ነው እየሄደ ያለው እንጂ ሌላ ብዙ ተፈላጊነት የለውም። በዛ ላይ ፕሮሰሱ ጠብቋል። ሪፖርት ላይ ስለሚመልሷችሁ ጥንቃቄ አድርጎ፣ እንዲሁም የተለያየ አረብ ሀገራት እንልካለን፣ ይህን አምጡ፣ ይህን አሟሉ እያሉ ኤዲት ወረቀቶች እየሰሩ ሪፖርት ላይ የተመለሳችሁ የተፈላችሁ እህቶች አላችሁ እና ተጠንቀቁ። አሁንም ለሚበሉ ለአዳዲሱ አብሶም አዳዲሱ ነው እየተበላ ያለው እና አብሶም አዳዲሶቹ ናቸው እየተሸወዱ ያሉትና ሼር አድርጉላቸው። እንታገዳቸው የቴት ሀገር ተፈቀደ። አብረን ቆይ፣ ራይምና ላይክ አድርጉኝ አበረታቶኝ። ከዚህ በኋላ አልጸፋም፣ አንዳንድ ቪዲዮዎች እለቃለሁ እንደ እግዚአብሔር ፍቃድ ሰው አይደለም። ህይወት ይቀጥላል። ብዙ ነገሮች ቃይምሮ ነክተው የነበረ ነገር ግን ደግሞ መኖር ስላለብኝ እጌ መሰንበትም ስላለብኝ ለራሴም ደግሞ ማሰብ ስላለብኝ ህይወት ይቀጥላልና መጥቻለሁ። ነገር ግን ያለፉ ታሪኮችም እየሆኑ ያሉ ታሪኮችም እኛ ሊያስተምሩን ይገባል። መማር አለብን ከሆነ ብለን ማለፍ የተለመድን ቢሆንም ነገር ግን በዚህ መልኩ መሆን ስለሌለበት ሁላችሁም ራሳችሁን ጠብቁ። አደራ ምለው ነገር ቢኖር ይሄ ነው እና ዛሬ የመጣሁበት ዋነኛው ነገር አረባ አገር አረባ ሀገር እንልካለን እያሉ ኤጀንሲዎችም ሆነ ደላሎች እንግዲህ ኤጀንሲ ነው የሚለው አብዛኛው በቪዲዮ ላይ ያለውና፣ እንዳትሸወዱ አደራ። እኔ አንዷ አህቴ የመታ አለቀሰች ማለት ነው እንግዲህ። ስልክ ቁጥሬን እርግጠኛ ነኝ ከዩቲዩብ ላይ ነው ያገኘችው፣ ከየትም አይደለም ወይም ደግሞ ሰው ሰጥቷት ነው ማለት ነው እና ባህሬን እንልካለን ብለውኝ ስልሳ አምስት ሺ ብር አስከፈለኝ እስከ ሲ ኦ ሲ ነገር ግን ኤዲት ወረቀት ሰርቶልኝ ሪፖርት ላይ ስደርስኝ ባህሬን መሄድ አይቻልም ብለው መለሱኝ ልጁ ጋር መልሽ ደውዬ ስነግረው ስልኩን ቀየረብኝ አንዴ አያንስተው አለች እና ምን ማድረግ ያለባችሁ እናንተ እኔ እስከ ዛሬ እንግዲህ በዚህ የምትከታተለኝ እህቶቻችሁን የላኩላችሁ ጓደኞቻችሁን የላኩላችሁ፣ አስተያየትም ካላችሁ ወይም በዚህ ጉዳይ ተበድለው የምትሉ ከሆነም እንደገና ሕጋዊ ኤጀንሲ መሆኑንም ተደደታችሁኛን አምናችሁኛን ብዙ ሰውም ሰታችሁኛን እስካሁን በእኔ ስም ስር ዝራቸውን ይዣለሁ። እውነት ለመናገር ኢቭን እያንዳንዳቸው የሄዱ ልጆች ፎቶቸው ቴሌግራም ላይ አለኝ። እያንዳንዱ ኢንፎርሜሽናቸው ትኬት ቢዛቸው የከፈሉት ብር ደረሰኝ፣ እኔም የላኩበት ደረሰኝ ቴሌግራም ላይ ያስቀምጨዋለሁ። እንዳይጠፋብኝ ማውጣት ይችላለሁ፣ በማንኛውም ሰዓት ላይ ለምጠይቁኝ ማለት ነው እና ባህሬን ላይ ስልክ አስራ አምስት እና አስራ ስድስት ልጆች ልክ ያለው በእኔ በኩል ግማሾቻቸው ከባህሬን ከብሄሮት እህት የላኪል ብላችሁኝ፣ እንግዲህ ታማኝነቴን አክብሬ ልክ ያለው ኃላፊነት ወስጄ ባልኳችሁ በተናገርኩት መሰረት ማለት ነው እንግዲህ እኔ ምናልባት ሰው ነኝና ልሳሳ ልሳሳት ስለምችል ያጠፋሁት ነገር ካለ ይህን ነገር እንትን በለሽ የምትሉኝ ከሆነ ኮመንት ላይ ጻፉና ሌሎች ይማሩበት። ወይም ደግሞ በእኔም እንዳይመጡ ሌሎቹ ተምረው እንዲቀሩ ኮመንት ላይ ጻፉ። ነገር ግን አሁን ላይ አረብ ሀገር ላይ ተዘግተዋል። ባህሬን ላይ ዱባይም፣ ዮርዳንም፣ ሳውዲም ተዘግተዋል። እርግጥ ደላላዎች እንልካለን ይላሉ። ልክ አሁን እንዳወራችሁ ታሪክ መሸዋወር ስላለ ኤዲት ስለመጣ አሁን ላይ ቲኬቱንም ኤዲት አርገው ይሰሩታል። ቪዛውንም በባህሬን ኤዲት አርገው ይሰሩታል። መኖሪያ ፈቃዱንም ኤዲት አርገው ይሰሩታል። ነገር ግን ሪፖርት ላይ ስገቡ ስለሚመልሳችሁ፣ የዛን ሰዓት ደግሞ እነሱ ቀድሞ ብሩን ስለሚቀበሉ እናንተ ኪሳራ ውስጥ ትገባላችሁ። እኔ ሳረግ የነበረው ለምሳሌ የማስከፍለውን በር እነግራችኋለሁ ልጁ የሚያስከፍለኝን ለእኔ ለራሴ የሚያስብልኝ ነገር አለ አምስት ሺ ብር የሚሆን አራት ሺ ብር ቁጭ ከምል እሰራለሁ ያው የኢትዮጵያ ሱቅ ተከራይቼ የግብር አውጥቼ ምናምን ከጊዜው ጋር አቅሜ ስለማይፈልግ እሰራለሁ ለነገ ቋንቋን እንዳዳብር ይረዳኛል ከብዙ ልጆች ጋር እንድገናኝ ረድቶኛል ብዙ ቤተሰብ መልካም አፍርጭበታለሁ እነሱም ደግሞ ብራቸው አልተበሉም በሰላም ገብተው እየሰሩ ነው እና እስከው ሲወሲ ከሁሉም እቀበላቸዋለሁ። መማር የምትፈልጉ አሁንም ሲዎሲ ተምረን ይቀመጥ የምትሉ ከሆነ ለሲወሲ 20 ሺህ ብር፣ 30 ሺህ ብር ወይም 15 ሺህ ብር ከምታወጡ ጆሞ አንድ ጆሞ ሁለት ሲወሲ ያስተምራሉ በ5 ሺህ ብር ለ15 ቀን እና እዛ ሄዳችሁ መማር የምትፈልጉ ካላችሁ ቁጥር ጠይቁኝ፣ እኔ ሰጣችኋለሁ ማለት ነው። ቁጥር ጠይቁኝ ሲሆን ሲመማር ለምትፈልጉ ነገር ግን አሁን ላይ ሁሉም አረብ ሀገር ተዘግተዋል። ሳውዲ ለምን ተዘጋ? ሳውዲ ትራንዚትም እየገቡ ነው። ነገር ግን እኔ ሳውዲ ሄዱ ብዬ በግሌ አልመክርም። ለምን አትሉኝም? እኔ ሁለት ልጆች የማቃቸው እኔ ተከራይችበት ከምኖረው አካባቢ ከሄዱ አምስት ወር ሆኗቸዋል። ነገር ግን ስራ አልገቡም። ቢሮ ውስጥ ነው ያሉት፣ ሪያድና ጅዳ ማለት ነው። አምስት ወር ሙሉ በጭንቀት ሊፈነዱ ነው እነሱ። እዚህ አልመው የሚሄዱ ዳ ተበድረው ሊሆን ይችላል። እንደገና ደግሞ አላማ አለን፣ ሀገራችን ስንወጣ ያንን አላማ ማሳቃት አቅቷቸው አላማቸውን ሳያሳቁ ቁጭ ብለው ያገኙትን እየበሉ እየጠጡ እየተኙ አይምራቸው። ተጨናንቆ ያሉ ህቶች ስላሉ ሳውዲ ላይ የሰው ፍሰት በጣም አለ። ጠፍቶ የሚሰራው አለ፣ በባህር የሚሄደው አለ። እዚህ ደግሞ በካፓን ይወስዷቸዋን። ብቻ ከዚህ ሀገር ይውጡላቸው። ሳውዲ በብዛት እየሄደ ነው ሰው። እንደገና በቅናሽ ነው የሚሄዱት። ከዛ ከሄዱ በኋላ አንደኛ በባንክ አትልኩም። አንዷ ተመልሳለች በባንክ ከላክሽ ብላ በራሷ ደሞ ስቲኬ ቆርጣ መልሳታለች። በባንክ ስትመከው ደሞ 14ሺ ብር፣ 15ሺ ብር የሆነው አለች። እና እንደዛ መሆን ስለሌለበት አሁን ላይ የሰው ፍትሰትም ስላለ የሰው ችግር ስለሌለ ሳውዲ ላይ አሁን ላይ ሳውዲም ሂዱ ብዬ አልመክርም። እንግልቱ ድካሙ፣ ሂዶ መመለሱ ኪሳራው፣ ብዙ ነው ብዙ ነው ማለት ነው። እና ባህሬን አሪፍ ነበረ ያው ደሞዛቸውም አሁን ላይ ምን ዛሬም በጨመረ ቁጥር ጨምሯን ያው ብራችንም እየወደቀ ስለሆነ ከዚህ ማለት ነው። ነገር ግን ባህሬን ተዘግቷል። ምን እንደሆነ ስበቡ አላወቁም። የተዘጋውም ደግሞ ከወደኛ እንጂ ከወደ አረቦቹ አይደለም፣ ወይም ባህሬን ላይ አይደለም ችግሩ ችግሩ ኢትዮጵያ ላይ ስለሆነ መንግስት በምን መልኩ እንደሚያመጣው በቃ እየጠበቅን ነው። ነገር ግን አንዳንድ ደላላዎች እንልካለን ብለው ብር እየተቀበሉ ስለሆነ ከዚህ ነገር እንድትጠነቀቁ ለእህቶቻችሁ፣ ለወንድሞቻችሁ፣ ለዘመዳዝማዶቻችሁ ሼር አድርጉ ለማለት ነው። ምክንያቱም ብዙ ልጆች ተበልተዋል። ብዙ ልጆች ማለት ነው እየተበሉ ነው ያሉት። ቤሩት እንዴት እንደሚሄዱ ታውቃላችሁ። ትኬቱ ከዚህ እንትን ግብፅ ከግብጽ ጆርዳን፣ ከጆርዳን ደግሞ ሊባኖስ ቤይሩት ይልኳቸዋል ማለት ነው። ትራንዚት ነው። በዛ ላይ 150 ዶላር፣ 150 ዶላር። እስኪ አባስ ምንም ከሌላው አረብ ሀገር የማይመጣ እርግጥ፣ ቤይሩት ችግር ላይ ጦርነት ላይ ነበረች፣ የነሱ ብርም ስለማይሰራ በጣም ከባድ ነው። ቤይሩት ሄዱ ብዬ አልመስርም። እንዲሁም ጆርዳን ጆርዳን ብሩ ጥሩ ነው ብለዋል። ነገር ግን አሁን ላይ ህጋዊ ነገር የለውም። ያው በደላላ ነው። ጥንቃቄ ያስፈልገዋል ማለት ያክል ነው። ዱባይ ዱባይ፣ በነገራችን ላይ የትናንት የሳምንት የላኳት ልጅ ነበረች። አንድ የኬሚስሪ ልኪያ በጣም ደስተኛ ሆና መልካም ቤት ግጥሟ ታመስገናኛለች። ልጅ ነው ያደማ አሎ ሰላም አለይኩም ራፉላ በቃቱን ታን ታደርሽኝ ነው ተሃነሽ? አል ሀምዱሊላህ ደህና ገብቻለሁ ደህና ቤት ገብቻለሁ። ደስ ብሎኛል የእኔ ቆንጆ። እሺ በጣም ማመሰግነው። ማጀስ ለወጣ ነው መሰለኝ አይተ ገጠመኝ አለ ወጥቶ ከየ እንደት ነው ሲበቀው? ወላይ ቃላቸውን ጠብቀዋል። በቃ ልክ እንዳሉት ነው። ምርጥ ሰዎች ናቸው። በጣም ምርጥ ሰዎች ናቸው እና እውነት ነው። አስራ ሚት ሰራ ልጅለች ምናምን እና ጥሩ ቤተሰቦች ናቸው። ወጣ ሰራይ በዛም ደስ የሚል ነው። ዘና እያልኩ ነው፣ ፈታ እያልኩ ነው። ይኸው እንደዚህ ደስታቸውን ሲያካፍልኝ በነገራችን ላይ በጣም ደስ ይለኛል። ባህርም ሂደው ከሰዎቻቸውም ከራሳቸው ኢንፎርሜሽን አግኝቼ አጣርቼ ነው የምልቀው። ልጁ እኔ የሰጠሁት ልጅ በአደራ መልክ ነው የምሰጠው። ከሰጠሁትም በኋላ የአረቦችን ቁጥር እንዲሰጠኝ ያስገድደዋለሁ። ተቀብዬ አረቧን ለምንድን ነው መፈልጊያት አዲስ ናት እንደዚህ ብዬ ካግባባ በኋላ ልጅቷ ትሄዳለች። በሰላም መግባቷን ከነሱ ሰማለው ከራሳቸው ሰማለው ማለት ነው እና እግዚአብሔር ይመስገን፣ አስራ አምስት ልጆች ሄደዋል። እስካሁን ምንም ያሳፈሩ ነገር የለም። ነገር ግን አሁን ዱባይ መሄድ የምትፈልጉ እኔም ማናገር የምትፈልጉት ካለ ህጋዊ ኤጀንሲ ነው አናግሮኝ፣ ልምድ ያላችሁ ብቻ ምክንያቱም አዳዲሶች ብዙ እየሄዱ ስላልሆነ ማንኛውም ሀገር ላይ ትንሽ ባህሬን ነበር አሁን ታግቷን እስከሚከፈት አዳዲስ ነገር ሲከፈት ራሴ ወጥቼ ስለምነግራችሁ፣ በደላላ እንዳትበሉ። በፌስቡክ በቲክቶክ፣ በቴሌግራም እየመጡ እንልካለን አስቸኳይ እያሉ እናንተም ለመሄድ ጉጉት ስላላችሁ ያልሆነ ወጭ፣ ያልሆነ እንትን ውስጥ እንዳትገቡ፣ ተጠንቀቁ። አሁን አረብ ሀገር ተዘግቷል ማለት ያክል ነው እና እኔ ሳደርግ የነበረው ብሩን እቀበላለው። ብሩን ተቀብዬ ሪፖርት ካለፉ በኋላ አለፍ ያለው ብለው ሲደውሉልኝ እኔ ለልጁ እሰጣለሁ ማለት ነው። ነገር ግን ስህተት ኑሮት ሪፖርት ላይ ቢመለሱ ደግሞ ብሩ ለልጆቹ ሙሉ ብሩ እየሰጡኝ እመልሳለሁ ማለት ነው። እንደዚህ ነው ስሰራ የነበረው። ነገር ግን አሁን ላይ እየሰራሁ አይደለም። እኔም ዱባይ ሁለት ልጆች በዚህ ሰሞን ፕሮሰስ እየተጀመረላችኋሉ አሉ። ከተሳካም እኔ እነግራችኋለሁ። ነገር ግን ጠብቆ የሚመጣ ነገር ካለ ደግሞ አሳውቃችኋለሁ። አሁን ላይ ዱባይ ነው እየላኩ ያለሁት፣ ሌላ ሀገር እየተላካ አይደለም። ተጠንቀቁ ማለት እወዳለሁ። ሼር ና ይለክ ሰብስክራይብ አድርጉ። ነገ ቁምሳጥን፣ አልጋ፣ ብፌ ሁሉን ነገር በዝርዝር ይዤላችሁ እመጣለሁ። እውነት እኔ ቁምሳጥን አልነበረኝምና ማለት ነው ትናንትና ላዚህ ሄጄ በስምአም ወልድ መንፈስ ቅዱስ። የዛሬ ስንትወር ለዩቲዩብ ተመልካቾቼ 18 ሜትር ከ50 18 19 ብር አቅርቤላችሁ ነበር። ነገር ግን አሁን ማመር በሚከብደው 27 ሺህ፣ 25 ሺህ ገብቷልና እግዜ ነው ብራችን ምን ያህል እየወደቀ እንደሆነ የሚያመለክት ነው። እና ማድረግ ያለባችሁን ነገር ብራችሁን አስቀምጡ። ቃላይም ሆነ መሬት ላይ ብሩ እየወደቀ ነው። ጭራሽ ግብር ልንከፍል ነው። ባንክ ውስጥ ባስቀምጥ ነው ብር ግብር ሊቆረጥበት ስለሆነ ተጠንቀቁ። የኔ ማሮች፣ የኔ ውዶች ሰብስክራይብ አድርጉኝ፣ አበረታትኝ። አልጠፋም